ታሊታ አልችልምታ ቢሆን አታገኘኝም። ልንገርህ አይደለ መቼም ራታስኝ ይወድሻለሁ ይገባ አያስፈልገኝም። ባትወደ ምታደርገው ሆነ ልንገርህ አይደለ በጣም የማታፍር በለጌ ሰው ነበር። ሰላም ቤተሰቦች፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ በሌላ ቪዲዮ ተከስቻለሁ። ባለፈው ከሄርካን ጋር የነበረ ነገር አይታችሁታል። ትንሽ ሰጣ ገባውስ ነበርን ማለት አልተግባባንም መሰለኝ። እሷም እንዳያችሁት አላውቅህ ምናምን እያለችኝ ትንሽ ትስጥሪ የነበረ ዛሬ እንግዲህ በድጋሚ መጥቼ ቢያንስ ያለውን ነገር ለአንድ ና ለመጨረሻ ጊዜ እናውራ፣ ቢያንስ ይናንቺ ጉዳይ መፈታት ካለበት በወሬ በንግግር የሚስተካከል ነገር ካለ እናስተካከል፣ ና ያለው ነገር እንቀጥለው፣ ካልሆነም ደግሞ ጉዳዩ እንጨርሰው በሚል ጉዳይ በተደጋጋሚ ደውዬላት ከስንት ጉትጎሳ ልመና በኋላ እንግዲህ እመጣለሁ ብላኝ እየጠበኳት ነው። አላቅም በርግጥ እምጣ ልምጣ፣ ያው ለአንድና ለመጨረሻ ጊዜ ነው እና ስላልኳት ትመጣለች ብዬ ተስፋ አድርጋለሁ። ግን ደግሞ እኔ እንግዲህ ያን ሁሉ ነገር አብረን አሳልፈን በአንድ ጊዜ የሚተው ትንሽ ይከብዳል። ግን እኔ ያው እንድትመጣ ስለፈለግኩ ነው እንደዚ ያልኳት። ያው ደግሞ እንደምታዩት የአቅሜን ትንሽ ስጦታ ይዤላታለሁ። አበባ ነው፣ አበባ በጣም እንደምትወድ ስለማቅ ነው። አበባ የፍቅርም የቅርታም ምልክት ነው እና ባለፈው ትንሽ አናድጃታለሁ ብዬ አስባለሁ እና ቢያንስ መታ ያለው ነገር እስኪ አብረን እናያለን። እስከ መጨረሻ ተከታተሉን። እንግዲህ ቤተሰቦች እስካሁን የጠበቅኳት ነው አልመጣችም። እኔ የትመጣለች ብዬ አስባለሁ። በእርግጥ ግን ቆየች። የቆጠርኳት ሰዓት መሆን አልነበረም። ትመጣም ብዬ ደግሞ ራስ ስንት ነገር አውሪቻት ብቻ እስኪ እናያለን። እኔ ስጦታ ግዝቼላት እንግዲህ ያለው ነገር እንፈታለን ብዬ ጠብቄ ሆነ የመጣች ነው

እኔ አንተ ስጦታ በእናትህ ነው ያልተገኘው። ወደ እዛ ድረስ እንደ ሄድካ። ምን ሆነሽ ነው? ምንም አልሆንኩም። ስጦታ ልትሰጠኝ ነው ዛሬ የጠራኸኝ? አሁን ስጦታ ልትሰጠኝ ከዛም፣ ስጦታ አንተ ምን ይነክና ነው ልልኝ? ስጦታ ምሰጠኝ እዚህ ጋር የጠራኸኝ? አንደኛ ነገር እዚህ አክብሮ ሬክ የመጣሁት አንደኛ ለመጨረሻ ጊዜ አወራሻለሁ የምትለው ለሰማክ ነው። ስለዚህ ማውራት ያለብህን አውራኝና ይሄን ካሜራ ምናምን የደቀንከውን ነገር ወደዛ ጥልኸው መሄድ ካለብኝ ልሄድ ነው። ገብቶሃል? ተረጋግ እናወራለን እኮ ማለት አንደኛ ስጦታ ልሰጠሽ ይቅርታ ለማለት ነው። ባለፈው ያወራሁሽ መንገድ ይቅርታ። ይቅርታ አያስፈልገኝ። ተረጋጋ ነው እንዴ? ተረጋጋ ማለት አልፈልግም። ቆሜት ነው አውርቼ መሄድ። ካሜራው ደብሮኛል። እናንተም መጨረስ ካለብህ እውነተኛ ሰው ከሆነ ካሜራ መደቀኑ ይሄን ያህል አንተ ለእኔ ስጦታ መስጠት ምናምን ምንድን ነው የሚያስፈልገው? ኦይ ማን የላከክ ላከክ ምንድን ኬት ነው የተላከው? እኔ አልገባኝ ነገር ስጦታ መስጠቱ ምንድነው ችግሩ? ካሜራስ ደግሞ ምንድነው ችግሩ? እኛ ነገር ካሜራ መስጠት መኖሩ ይኖር እሺ። ግን ደግሞ ስጦታ ማምጣቱ ይቅርታ መጠየቁ አይ፣ ኤቭሪቲንግ የምታደርገው ነገሮች ለኔ እየገቡኝ አይደለም። አንደኛ ነገር ማን ኬት ነው የመጣው? እኔ እያወቁ አይደለም። ገብቶሃል እዚህ ጋር ባለፈው ቢያንስ ቪዲዮ ምናምን ካሜራ ስለነበረ ነው እንደዛ ስታርግ የነበረው ብዬ አስባለሁ። አሁን ግን ቢያንስ በቃ ችግር የለውም ይሄ ካሜራ እኮ ሚጫታ ነገር አይደል? እሺ አሁን አሁን አይደለም አሁን ስለ ካሜራው አጨቃጭቃለሁ። በቃ ስጦታዬን ተቀበኛ መጀመሪያ አለ በቃ አያስፈልገኝም። አባት እኔ ወደዛም ተደርገው ከሆነ አድርገው ገብቷል። እኔ ስጦታ እኮ አያስፈልገኝም። ሂድ፣ ከአንተ አረጋግኝ እንጂ አልፈልግም። ከአንተ አበባ ልቀበልበት የምችል አንድ ነገር የለኝም። ገብቷል። ምን ችግር አለው እዚህ ጋር ችግር መኖሩ አለመኖሩ አይደለም። በቃ ገብቷል። እኔ አበባ ልቀበል አይደለም እዚህ ጋር የመጣሁት ልታወራኝ የፈለከውን ነገር መልእክት የምታደርግ ከሆነ ተናገር። ተረጋጊ ነው እሺ፣ ስራ ላይ መንገድ ግን ዛሬ በተረጋጋ መንፈስ እናውራ ያለው ስጦታ

እሺ እኔ ተረጋጋሁ። ማውራት ያለበት እሺ፣ አሁን አልጨቃጨቅ እኮ አይደለም ያልገባኝ። እኔ እየተረጋጋሁ ነው ያልኩት። ደግሞ መናገር ያለብህን ተናገርና፣ ግዴታ የእናንቺ ቪዲዮ ፎቶ ምናምን መለቀቅ አለበት አንቺ። ነው ያሳለፍነው ያኔ ፍቅር ጊዜ ከአንተ ጋር ሊኖር አይችልም። ከእንዳንተ ጋር መውጣት አለበት ግዴታ። እንደዚያ ነው የምታስቢው አንተ ወንድ

የምታወራውን ነገር ተናገርና፣ እኔ እሄዳለሁ በቃ። ይሄን ነገር ተናገራውና አንድ ነገር ጥቀስልኝ። ምን ነው የሚያምክማ? አንተ ነህ ሆስፒታል መግባት ያለብህ፣ አሳክመህ እን ብር ከሌለ አንተ ያ ቢያንስ ፍቅር በቀን ሰባቴ እንዳልደውል በእናትሽ አትሳቂ ደግሞ ፈላ እ ወይኔ ለካ ይሄኔ ፍቅር ብየሃለሁ አንተ ትተው ነው ቆይ እኔ እ የሚገርመኝ ነገር ማለት ነው የሚተው ሁሉ ሴቶቹ መስሎኝ ነበረ በወንድም ተጀመረብኝ እንደዚህ ታሉ መብላት

አትንካኝ እኔ አትከፋተን እርቀት አትፈታትኝ። እግዚአብሔር ፈታተንሽ ነው እንግዲህ ያለው አንቺ ስለሆንሽ በጣም አውራ ነው ምን ልታመጣ ልንገርህ ካደለ በ

እሺ፣ ምን ይሁን ምን ይሁን፣ መቀጠል አለበት። ፍቅር አለ ማንና ማን? እኔ ነው ታይፕ ያደለህ አልኩ። ገብቶሃል ማለት ነው። እሱ እንኳን ቢሆን አሳልፍ ቀርቶ ማለት ነው። አሁን እንኳን ፍቅረኛሞች ሆን ቢባል ታይፕ ያደለህ ታይፕ ያልሆነ ሰው ደግሞ ፍቅረኛ ነው። ምን ነው ታይፕ አሁን ስሚ መልክ መስራሽ ስሚ መልክ እየሰራሁኝ አይደለም። በጣም መልክ ሰራሽ ይሄ ታዋቂ መሆን ምናምን ፎቶ ቢላ ቢላ ከተመቺ ነገር በጣም ጀምረ ደጋግምከው በጣም ደጋግምከው። ስና አንቺ ነገር ማውራት ያለብኝ ስሚ፣ የሚገባው ነገር እሺ። በመጀመሪያ ደረጃ የፈለገ ነገር ይመጣ እንደዚህ ልታወሪኝ አይገባም። አንድ፣ በስርዓት አውሪኝ። ሁለተኛ ደግሞ በቃ ያለፈው ጊዜ አለ አይደለም? ምንም ቢሆን እኔ አለ ያደረኩትን ነገር ግን አረቀው እዚህ ምን ያሰርሽኛ? እሺ ያ ነገር አልፏል። ባለፈ ነገር ላይ በጊዜው ስልኬን አላነሳም እርቀሽኝ ነበር። እኔ በቃ በቃ ለአንተ ፍቅረኛ ይሄ ናት ሄርካ፣ ብዙ ነገር ነው ያሳለፍነው። ያን ሁላ ነገር አሳልፈናል ብለህ እንድታወራ ማን ያደረገ? ማነው የጸፈው? የከፈሉክን ብር ለምን አልከፍልህም? እኔ ምንድን ነው የከፈለው? አንቺ በጸባይ በፍቅር ሳወራሽ ራሽ ካፍላውክ ነው። መቼም እንደዚህ አይነት ቆንጆ ስክሪፕት አዘጋጅተው ለአንተ የሰጡክ ሰዎች ናቸው እንጂ መቼም አንተ እንደዚህ ቀመ። ለምን ደብዳቤ በግልጽ እኮ አፍቅሬሻለሁ፣ ከእንቺ ጋር መሆን እፈልጋለሁ፣ ሶ ከእንቺ ጋር እንደዚህ ማድረግ እፈልጋለሁ የምትል ከሆነ ያስኬዳል። እኔ እና አንቺ አብረን አሰልፈናል የሚለው ጊዜ ከየት መጣ? አሁንም ቢሆን እሱን ፓርት አትካጂ። እኔ እንትካጅ በጣም በጣም ከሚባለው በላይ በጣም ትተውናለህ። ሄርካን ስሜን እሺ፣ በስርዐት አውሪኝ። በጣም በጣም